ለሁሉም ጊዜ አለው። በደም የተገነባ ንግስና በባርነት ይጠናቀቃል። ልቡ የደነደነች ፈሮን ቀኝ እጁ ተነሳዋለች፣ በወንድሙም ይገደላል። ከደጀን አምባ ስር ፀሐይ ይወጣል አሉኝ፣ ታላቁ ሰው ሙቀት ያለው የማያቃጥል ብርሃን ያለው የማይጨልም ፀሐይ። ፀሐዩ ለተመረጡት ያበራላቸዋል፣ ለግፉዋን ይጨልማል ይላል። በሰሜን በራስ ደጀን ድንገት በተጓዝኩበት በዋሻው የተቀመጡት አባት የነገሩኝ ቃል ነው። ስሜን ጠሩኝ፣ እንዴት አወቁት አልኩኝ። ስለኔ ሐሳብና ጭንቀት ሁሉ ነገሩኝ። ድንገት ከምድረ በዳ የጣን ሸታ ተሸተተኝ። የት መጣ ብዬ ስቅጭ እንቃሰብኩኝ። አይን ንስር እንተ ኢሪያ እግረ ዝውራን እንተ ኢኬድዋ ይሏታል አበው። የንስር ዓይን ያላያት የትይቶኞች እግር ያረገጣት ምድር የተባለላት እጅግ ድንቅና ታምራዊ ወደ ሆነ ቦታ ልወስዳችሁ ነው። የንስር አይን ያላያት የትቪተኞች እግር ያረገጣት ብለው በመጽሐፎቻቸው ያስቀመጧት አይን ንስር እንትርያ እግረ ዞራን እንተ ኪድዋ ብለው የገለጹልን ምስጥራዊ ቦታ ልወስዳችሁ ነው። ድንገት ከማደሬ ተነስቼ ሂድ፣ ተጓዝ፣ ፈልግ፣ ሩጥ ሩጥ ሲለኝ ድንገት እንደተለከፈ ሰው በሌሊት ተነስቼ የምሄድበት የጣኑ ሽታ ሲያውደኝ ጣዕመ ዜማው በጆሮዎች ሲያስተጋባም የመነኮሳቱ ፍቅር ሲናፍቀኝ የአረጋውያኑ ምርቃት ምርቃ ሲታወሰኝ የስውራኑ ድንቅ ታሪክ ሲጠራኝ! ዓለም ስታዝልኝና ስትከብደኝ ናቡቴ አደራን ትበላ ዘንድ ይገባል ወይ የሚል በሕልም መሰል ቅጥቃጤ እየመጣ እረፍት ሲነሳኝ እንደለመደብኝ ተንከራታች ነኝና የዓለም ስራዬን ትቼ ድንገት ጤና እንዳጣ አንዳች ነገር እንደለከፈው ሰው መዳረሻዬን ሳልናገር እንዲሁ መንገዴን ጀምር ይጓዛሉ። በእውነት ይናፍቀኛል፣ በእውነት ይጠራኛል። ይሄ ወጥሬ እንደዚህ መሰለኝ። በርግጥ ሁሌም እንደምለው ይሄ ልክፍት ነው በጦርነት መካከል የሚያስጌድ እስከ ሞት መስዋዕትነት ድረስ የሚያደርስ ፍለጋ እዚህ እዛ ማለት እስከ ጥልቅ መሄድ ራስን በሚያስት ሁኔታና እጅግም በሚያስጨንቅ የህይወቱ ውጣ ውረድ መጓዝ እውነትም ልክፍት ነው። ሆኖም ግን ይህ ልክፍት ከልጅነት ጀምሮ የያዘኝ ዳቴና ሕፃን እያለሁ የጀመርኩት ያላባራ ጉዞ፣ የማይነጥፍ ፍለጋ፣ የመባተት፣ የመፈለግ፣ የመቧጠጥ፣ የመጠየቅ ታሪክን እውነትን፣ እውቀትን ለማወቅ የመጓጓት ልክፍት። ባለፈው ፕሮግራሜ በቅዱሳን ዋሻም ገብቼ መውጫ አጥቼ እየተሰቃየሁ ያለውበት ታሪኬ ጋር የሚገናኝ የምልሰት ታሪኬን ላስጎብኛችሁ ፈልጌያለሁ። ምክንያቱም የዛ ታሪክ አንኳር ነጥብና የጅማሬዎች ሁሉ መጀመሪያ እዚህ ቦታም ስለሆነ ነው። ድንገት በጦርነት መካከል ስላለፉበት ህይወት

እጅግ ሚስጥራዊ ስለሆነው እንዲሁም ደግሞ በትረ ሙሴ የሙሴ በትረ እየተባለ እጅግ ታምራዊና ድንቅ ነገርን የሚያደርግ ሚስጥራዊ ቅርስም የነገርኳችሁ ነገርም ነበረም። ከዛ ባሻገር በዋሻው ውስጥ ሲሰሩ የነበሩትን እኔን የብዛ ህይወት ማበልጸጊያዎችንና የማድናት የእጽዋት እንዲሁም የአዝርትን መጠበቂያ ቦታዎችን እንዴት በሚስጥር እንደተቀመጡም አውርቻችሁም ነበር። ከዛም ባሻገር ከሐኪሙ ጋር ወደ ዋሻው ገብተን በዋሻው ብቻዬን ጥለውኝ ሂደው ከዛም መውጫ መግቢያውን እስካጣ ድረስ የተጨነኩበትን የአየር ማጥሮኝ ተጨንቄ በጅም የአስኳት የችቦ መብራት በኦክሲጅን እጥረት ምክንያት ልጠፋብኝና ከዛም መንገድ ሁሉ ጠፍቶብኝ እጅግ በሚያስጨንቅ ህይወት ውስጥ እያልፍኩ እንደነበረ ታሪኬን አጫውቻችኋለሁ። የዚህ ታሪክ መጀመሪያና መጠንሰሻው የዶክተሩ የአባ ደመና እንዲሁም የሌሎቹ ታላላቅ አባቶች መዲና የነበረችው ይህ ታላቅ የቅዱሳን ምድር ድንገትም የተሰወሩት አባት ሙሉ ማንነቴን ስሜን እንዲሁም ደግሞ ሀሳብና ጭንቀቴን ሁሉ መርምረው ለማንም ያልነገርኩትን ያላወራውትን እርሳቸው በረቀቀ እውቀትና በቅድስና ስለ ማንነት ሁሉ ስለሚያስጨንቁኝ ሀሳቦችና ስለ ወደፊት ጉዞ ሁሉ ያናገሩኝን የነገሩኝን እጅግ የሚደንቅ እውነት አጋራችኋለሁ። እጅግ የሚያስጨንቀው ፍለጋዬንና ስለ መጪዋ ኢትዮጵያ ያሉኝን ሐሳብም በዚሁ ታሪኬ ላይ የማጋራችሁ ይሆናል። በርካታ ታሪኮች ከዚህ ይጀምራሉ። እንደነገርኳችሁ በበርካታ የኢትዮጵያና የተለያዩ ሀገር ክፍሎች የዞርኩኝ እውነትን፣ ዕውቀትን፣ ታሪክን፣ ሃይማኖትን፣ ቅርስን የመፈለግ የልጅነት ልክፍት አለብኝ። አሁንም ይህ ለዘላለም እድሜ እስከ ሰጠኝ ድረስ ጸንቶ የሚኖር ማንነቴ ነው። በሰሜን ተራሮች ባንዱ የሚስጥር አምባ ማኅፀን ደብረ ደደክ ወአምሳለ ሲና ራስ ልጅን ዳቀራኑም አይን ንስር እንተ ኢረያም እግረ ዝውራን እንተ ኢሄድዋም የንስር አይን ያላያት የትቤተኞች እግርም ያረገጣት ይላሉ አበው። ይህ የንስር አይን የማያያት ያላያት ትቤተኞች ምግር ያረገጣትና የማይረግጣትች ቦታ ማናት? የንስር አይን የማያየው የትቤተኞች ግርም የማይረግጥባት። እስከ ዘላለም ጸንታ የምትኖር እች ቦታ ማናት? ይህ ድንቅ ቦታ ከዚህም ቀደም አጋረቻችሁ ነበር። የካሊፎርኒያን ግዛት የሚያስጨንቀው እጅግም ከፍተኛ የሆነ የሃሪኬን አውሎ ንፋስ መወለጃ መጽነሻና ምነሻው ይህ አይን ንስረንት ኢራያ እግረ ዝወራንንት እኬድዋ የተባለለት ቦታ ነው። ይህ 1500 ዓመታት ቀደም ብሎ የተነገረለት የንስር አይን ያላያት የትቤተኞች ግርሚያ ረግጣት የተባለች ቦታ ናት። በርግጥ እውነትም ነው። የንስራይን ፈጽሞ ሊያያት አይገባም፣ አይችልም። የትንተኞችን እግር ፈጽሞ ሊያገኛት ሊረግጣትም አይችልም። እጅግ ሚስጢራዊና የረቀቀ ማንነት ባለቤትና እጅግ ኃይል የሚደረግበት ቦታ ነው። ከዚህ ቦታ አንዳች ነገር ሲነሳ አውሮፓ ወይ አሜሪካ የሚፈጠሩ ነገሮች አሉ። ለምን ልትሉኝ፣ የምነግራችሁ የምገልጽላችሁ፣ የማወራችሁ ታምናለም። በእርግጥ እኔም በአይኖች እስከማይ የጆሮዎች የሰማዋቸውን ነገሮች እውነት ነው ብዬ ለመቀበል ለብዙ ዘመን ተቸግሬ ነበር። አይን ግን ሁሉን ያረጋግጠን፣ ያየሁትን እንድታዩ የሰማሁትንም እንድታድምጡ አይን ንስር እንተ ይረያም እግረ ዙራን እንቴ ኬድዋ የተባለላትን 1500 ታሪክ በፊት የነበረውን ታምራዊውን ራስ ደጀን ወአምሳ ለሲና ልወስዳችሁ ነው። ተነስ፣ ሂድ፣ ፈልግ፣ ናቡቴ ናቡቴ የአባቶችን አደራ ትበላ ዘንድ ተኛህ አንቀላፋዊ ሲለኝ ድንገት ከማደሬ የተነሳሁ ሮጥ አለው ይጠራኛል መደበቅና መሸሸግ አልችልም። የትም ቦታ ብሄድ ታሪኩ፣ እውነቱ፣ አደራው ይከተለኛል። ካምሮ መሸሽ አልችልም። ከአገር ውስጥም ብኖር ከአገር ውጭም ብሄድ እየተከተለ የሚጠራኝ የማይለቀኝ የትውልድ አደራ ነው። እጅግ ውብና ተፈጥሮ ድንቅ ውበቱ ግሩም ከሰማዩ ጋር የሚያወጉ ተራሮች ይታዩኛል። ከሸማኔ ጥበብ በላይ ተፈጥሮ ራሱን እንዴት ባለ ጥበብ ሸምኖ ያለብሳል እላለሁ። የትኛው ጠቢብ እስትንፋስን አላፍሶ እንዲህ እጹብ ድንቅ አድርጎ ይፈጥራል። ራስ ደጀን ለ1500 ዓመታት በላይ የሰውሩ የቅዱስ ያሬድ መኖሪያ ሚስጢራዊ የአፍሪካ ጣሪያ ነው። ምድር የታመቀውን አየሯን ማስተንፈሻ ይህ ራስ ደጀን ሲሆን ሌላኛው ሜዲትራኒያን አካባቢ ስር ያለ ቦታ ነው ይላሉ አበው። ያልተገለጠ እውነት ያልተነገረ ሚስጥር እዚህ አለላችኋለሁ። የአፋሩ ኤርታሌ፣ የበርባኖስ የሰሜኑ ራስ ደጀን፣ በህራያዋን፣ የጎጃሙ ግዮን የገነት ናቸው ይላሉ አባቶቻችን። ለዛም ነው ራስ ደጀን አንድ ነገር ሲፈጠር ወይም አፋር ኤርታሌ ሌላ ነገር ሲፈጠር በአውሮፓና በአሜሪካ እሳት ወይም ደግሞ አውሎ ነፋስ ወይም የተለያየ የተፈጥሮ አደጋዎች ይነሳሉ። እንዲሁም እንዲህ ይላሉ ዓለም ካንዱ ወደ አንዱ የሚያስኬድባት ምስጢራዊ የሆነ ግንኙነት አላቸው። ራስ ደጀን ሲታመም አውሮፓ ወይ አሜሪካ ይታመማሉ። አፋር ኤርታሌ ሲበጠበጥ በሌላው ዓለም ያለው ሁለንተናዊ የተፈጥሮ ክስተት ይነሳል። ለምን ቢሉ አባቶቻችን የሚናገሩት ምስጥራዊ ማንነት ዓለም በዚህ ያልተገለጠ እጅግም ረቂቅ በሆነ ምስጥራዊ ማንነቱ ለዓለም ያልወጣው የራስ ደጀን ተራራ ላይ የሚገኙ በርግጥ ራስ ደጀን ሲባል እጅግ በርከት ያለ ስኩዌር ኪሎ ሜትርን የሚሸፍን ቦታ ሲሆን፣ በዚህ ቦታ ላይ በዓይኖች ያዩአቸው ለልብም እንግዳ የሆኑ ነገሮች ናቸው። ይህ ማለት ባህሪያትን የሚያወራርሱ ረቂቅ ምስጢርን የሚቃመሱ የሰማይና የምድር ትይዩ ኃይል የሚካፈሉበት ድንቅ ተፈጥሮአዊ ኮድ ያላቸው ናቸው። እዩ ተመልከቱ፣ ይላሉ አበው። ራስ ደጀን ሲቀዘቅዝ በውስጥ ያለው የሆጮ በረዶ እጅግም ሲቀልጥና እጅግም ሲበዛ በአውሮፓ ወይ በአሜሪካ የተፈጥሮ ለውጥ ወይ ሱናሚ ወይ የበረዱ ግግር ወይም በሳትና በድርቅ እንዲሁም በነፋስ የመመታት አጋጣሚዎች ይፈጠራሉ። እኔ አጋጣሚዎች ቀላል አጋጣሚዎች አይደለም። እውነተኛ የተገናኙ ማንነትም ስላላቸው ለዛም ነበር በሚዲያ እስኪገለጽ ድረስ ታላቅ የሆነውን የራስ ደጀንን ተራራ በዘመነ ትራምፕ በነበረበት በመጀመሪያው የስልጣን ዘመኑ እንመተዋለን፣ እናደበየዋለን በሚሳኤልም እናፈራርሰዋል የሚል ሐሳብ ተናግሮ ታላላቅ ሚዲያዎች እንደዘገቡት ዛሬም ድረስ መመልከት ይቻላል። አበ ቴዎድሮስ ወውልደ ኢትዮጵያ ይሉታል አባቶቻችን። ከጎንደር ከተማ በርካታ ኪሎ ሜትሮችን ተጉዤ ሰሜን ሰሚን አካባቢ ልሳየም ተጉዣለሁኝ። በቅዝቃዜ አየሯ የምትታወቀውን ደባርቅ ከተማ ላይ አድሬ በሌሊት ወደ በየዳ ልጓዝ ነው። በየዳም የቅዱስ ያሬድ አምባም ከማደሪያ ተነስቼ ሌሊት ወደ በየዳ ተጓዝኩኝ። እጅግ በርካታ የሆኑ የሰማይ ጠቀስ ተራሮች ዲግም የሚያስደንቅ ተፈጥሮ ያለውኝ ከሰማይ ጋር አፋቸውን ገጥመው የሚያወጉ የሚመስሉ ድንቅ ተራሮችና ኮረብቶች ከዚህም ከዛም በግራም በቀኝም ከፊት ከኋላም ከበው ይጓዛለሁ። እጅግ ውብና አስፈሪ፣ እጅግ ድንቅና እጅግም ከባድ የሆነ መንገድ ነው። መንግስት፣ ያላያት ህዝቦቿም ደገኛና መልካም የሆኑ ምድሪቱ ከገብስና ከስንዴ ጋር ተዋዳና ተዋይታ የምትኖር ድንቅ ምድር። የተኛ ምድርን የተነጠፈ ሜዳን ማግኘት አይቻልም፣ ምክንያቱም ከላይስ ከታች በከፍተኛ ተራሮች የታጀበ ድንቅ ምድር ነው። ዓለም ላይ ካሉ ጥቂት እጅግ ከፍተኛ ከሆኑ ቦታዎች አንዱ ወደሆነው ራስ ደጀን ቁልቁል እየወጣሁ ነው። አመሻሽን ድል ይብዛ ከምትባለው ከበየዳ ዋና ከተማ ድሬ በሌሊት ጉዞዬ ልጓዝ አስብ ያለሁም ከሌሊቱ ከለሊቱ ሰባት ሰዓት የተጀመረው እጅግ አድካሚ የእግር ጉዞ በርካታ እልፍ መንገዶች ወደፊት ይጠብቀኛል። ብርዱን ለመቋቋምና ሙቀትን ለመፍጠር በማሰብ ልብሶችን ደራርቤ ብለብስ እንኳን የብርዱን ኃያልነት የቅዝቃዜውን ጥንካሬ መቋቋም ፈጽሜ አልቻልኩም። እዚህና እዛ ባሉ በጁቢራ ዛፎች መካከል እንዲሁም በቅዝቃዜ የሚበቅሉ ሳሮች በግራና በቀኛ እጅ ሆኝ ሌሊቱን እነግዳለሁ። እጅግም የሚያስፈራ እጅግም የሚያስደነግ ሌሊት ነው። ተራራ ነው መውጣው። ከባህር ወለል በላይ 4600 ሜትሮችን ወደፊት እጓዛለሁ። ወደ ተራራ ወጣለሁ። ቅስቃሴውን አልቻልኩትም ቻልኩትም ከጀርባዬ በኩል የተሸከምኩት ቦርሳ ወደ ኋላ ሰዎች እስኪጥሬ ድረስ ድካም እየበረታ መጧልም ከሌሊቱ ሰበት ሰዓት የተጓዝኩት ጉዞም ውሎይን ስጓዙዬ አመሻሽ ላይ ገብቶ ማደር እንዳለብ ይተረድቻለሁ። ነገር ግን የምወጣውና የምወርደው በተወሰነ ክፍተት ላይ የግሬን መረገጫ ካሳሳትኩት ልገኝ የምችለው የሚችሉ ከ4600 ሜትሮች በታች በሆነ እጅግ በሚያስፈራ ቦታ ላይ ነው የሚጓዘው። ነገር ግን የአባቶች ቃል ኪዳን አለ። በዚህ ብዙዎቹ ተጉዘው ሄደዋል። እስከዛሬም የደረሰባቸው አደጋ የለም። ቦታው አናብርት አሉ። አናብርቱ ሰውን ሊጎዱ ፈጽሞ አይችሉም። በዚህ በደረቀ ለሊት ስጓዝ የአባቶችን ቃል ኪዳን ተማምኜ የአናብርቱን ጮኸትና ሁካታ በአባቶች ቃል ኪዳን ተማምኜ እጅግን በሚያስደንቅ ሁኔታ ተጉዣለሁም። ይህ እጅግ አድካሚ እንዲሁም አስደማሚ ከምድረ በዳ በላይ የሚያውድ የጣንጤስ አሽትቸበታለሁኝ። አመሻሽ ላይ ስጓዝ አድሬ ስጓዙዬ 11 ሰዓት ተኩል አካባቢ ሆጮ ከሚባለው እጅግም ከሚያስገርመው ቦታ ድረስኩኝ። ሆጮ ይሉታል። ሆጮ ማለት እጅግ በርካታ የሆነ የበረዶ ክምር የሚኖርበት ማለት ነው። ታላቁ ቅዱስ ያሬድም ከዚሁ ቦታ ላይ ያስተማረበት ወንበሮች ሁሉ የድንጋይ አለት ሆነው ይታያሉ። ገቢረ ታምራቱን በተፈጥሮ ለዛ በግልጽ የሚታይበት ነው። ድምፃቸው ብቻ የሰማው ሰውራን ሰዎች ያነጋገሩኝ ቦታም እዚህ ነበረ። ይህ በእውነቱ ለማመን ይከብዳል። ነገር ግን እውነት ነው። እኒህ ቅዱሳን በዚህ ምድር ላይ ያሉ በየዋሻው ተቀምጠው ተሰይመው ይኖራሉ። ድንገት ሆጮን ወርጄ ወደታች በሚሄድበት ሰዓት ከምድረ በዳ ላይ ያላወቅኩት እጅግ ታምራዊ የሆነ የጣንጤስ ሸተተኝ። ሸተታችሁ እንዴ? አሸተታችሁት እንዴ? ማለት ጀመርኩኝ በአካባቢ ያሉ ሰዎችን። እነርሱም ከተወሰነ ደቂቃዎች በኋላ አዎ፣ እኛንም ሸተተን፣ እጅግ ይደንቃል። ከየት ነው የሚመጣው? ብለን ተነጋገርን። ይህ ግን ታምራት የሚደረግበት ከስር በኩል ጸበል የሚፈልቅበት እጅግ ታምራዊና ድንቅ የሆነ ቦታ ነው። በአፍንጮች ታምርን አሸተትኩኝ። እጅግም የሚገርም ዕጣን ሽታ በዚህ ገዳም ውስጥ አሽተቻሉ። ድምፃቸው እንጂ ፊታቸው ፈጽሞ ማየት የማይቻል ወደ ቦታው ለሚያቀና ለጨነቀው መጽናኛ፣ ለደከመው እረፍትን፣ ለሕሙማን ፈውስን የሚያመጡ ጸሎተ ልምናቸው የሚደርስ ሃፍተ ትንቢት የመላባቸው ስውራኑ ከሌሊቱ ሰባት ሰዓት የተጀመረ የእግር ጉዞ የሰሜን ተራሮችን በብርድና ቁር፣ አቀበትና ቁልቁለት ከ4600 ሜትሮች ከፍታ በላይ እየወጣሁና እየወረርኩ እዚህ ይደርሻሉ። ቅዱስ ያሬድ ያስተማረበት ወጮ ከየት መጣ የማይባሉ የጣኑ ሽታ የሚያውድበት ያሬድ በበትረ ሙሴው ያፈለቀው ጸበልና ልፌ በስውራን አባቶች የተባረከን ቡራኬም አግኝቼ ከመናንያን ጋር ልንነጋገር ከስውራኑ ጋር በረከት ሊካፈል ወደድሁም። ከቆላና ከደጋ የተሰበሰበው ሰው ቀጭኗን መንገድ ዘግተው መተላለፊያ እስካጣ ድረስ መዳረሻ አጣሁኝ። እንደ ግማሽ ጎን ገበቴ የሚመስል ተራራ ላይ የሚገኙትን መናንያን አግኝቼ የልቤን ጠይቃቸው ዘንድ ወደድሁም። ከድካሙ አንጻር የሚንቀጠቀጡ እግሮችን ዘርግቼ ከጋራው ጋር ተደግፌ ገደም አልኩኝ። ወደ ሰማይ አንጋጥጬ ያሬድ ያሬድ ያሬድ አደራይን በላ ዘንድ ተውከኝ፣ እምላለሁ የደብረ ደደኩ ምስጢር ይፈታል ዘንድ ደጄ የቆምኩትን ከርታታ ስለምንስ ተውከኝ እላለሁ። ያሬድ ተሰውሯል፣ በዚህም እንዳለ ይሰማኛል። ነጮቹ ኤክስትራ ዳይሜንሽን በሚሉት በዚህ ግንኙነት መስመር ውስጥ እስከሆን ድረስ ጓጓለሁ፣ ቃጥታለሁ፣ ጠራዋለሁ። አዎ ትሰማኛለህ እለዋለሁ፣ እንደሚሰማኝ ይሰማኛል፣ እንደሚሰማኝ አወራዋለሁ፣ እንደሚሰማኝ እጠይቀዋለሁ። ከደገኞቹ ደብረ ጻድቃን ዘር የሚወጣው ወሉ ደደደ ክየት ነው ያለው እላለሁ አንተ ያሬድ እውነታውን ያውቅ ዘንድ ከራስ ደጀን እስከ ግዮን የተንከራተተ ሆነ ጎስቋላ አደራዬ ነው ወጣ ዘንድ አትረዳኝም እላለሁም። እኔ መኖር አልቻልኩም። ህይወቴ ተመሰቃቅሎ ህሊናዬ ረፍታጦ እንቅልፍ እንኳን በወጉ መተኛት ያልቻልኩኝ ከርታታ ብላቴና አሳርፈው እላለሁም። ያሬድ እውነትን ትገልጥልኝ ምስጢርን ትነግረኝ ዘንድ ጠይቃለሁ እላለሁም። ስውራኑን አገኝ ዘንድ ተመኘሁ። ግንም አልቻልኩም። እንግዲህም አቀርቅሬ ቁልቁል ወደ ሸለቆ ለወርድ ስነሳ ያዝኩትን እቃ ለማገዝ ከተቀበለኝ ይህ አንዱ ብላቴና ጸበሌን ወስዶ መንገድ ላይ የተቀበለኝ ከዛም የተጠፋፋን ሕፃን ልጅ ከጸበሉ ጋር በፌስታል የታሰረች ወረቀትን አቃብሎኝ ከህዝቡ መሃል ገብቶ ተሰወረብኝ። መንገድ ባናው ነው ወዘግሮቼ ቁልቁል ወደ ዋሻው አቀናሁም። ሳላስበውም በዋሻዎቹ መካከል ያለ አንድ ድምጽ ሰማሁም። እኔ ማየትም አልቻልኩም። ነገር ግን አይዞ በርታ እግዚአብሔር ኢትዮጵያን ያጽናት መንገድን ሁሉ ያቅናል አለ ብለውም፣ በርካታ ሀሳቦችን አጫወቱኝ። ነገር ግን አሁን በሚዲያ ልገልጠው የማልችሏ ሐሳቦች በጊዜና በቦታ የሚገለጡ እውነቶችን ከእርሳቸው ዘንድ አግኝቼ ቁልቁል መውረድ ጀመርኩኝ። ልቤ አልረካም። የፈለግኩትን አላገኘሁም። መስማት ማድመጥ የምፈልጋቸው በርካታ ምስጢሮች የባሰ ምስጢርና ሐሳብ የሚጥሉ ሆነው ሌላ ምስጢርም ወልደው አገኘኋቸው። በእርግጥ ስለ ራሴ የነገሩኝ እጅግም ምስጢራዊ የሆነ ማንነቴን ያወሩኝ ሰው እጅግም አስጨንቀውኛል። ቅዱስ ያሬድ የተሰወረበትን ዋሻ ተመልክቼ 13 ሰዓታት በላይ ቆይታ በእግር መንገድ የናወዘ እግሮችን ለማሳረፍ 11 ሰዓት ከ30 ላይ ብዙሃኑ ሊያዩት የሚመኙትን የስውራኑ መኖሪያ የድንቅ ተፈጥሮ መገኛ ቅዱስ ያሬድ ገዳም ላይ ደረስኩኝ። ልቤም ሐሴት አደረገች። አይን ንስር እንተ ኢሪያም እግረ ዝውራን እንተ ኢከዱዋ የንስራይኔ አይራያት የተነተኞች እግርም ያረጋጣተ አይን የማያያት የትብይቶኞች እግርም የማይረገጣት ምድር ረገጥኩኝ። እግዚአብሔር ሆይ ስለዚህ ይሳመሰግናለሁ አልኩኝ። በርካታ ምስጥሮችን አልፈጣሁም። በርካታ ውስብስብ ጥያቄዎችም አሉብኝ። ጎኔን አሳርፌ በሐሳብ ቀዋለላለሁ። ለሰው የማል ነገር አደራ የማላካፍለው ምስጢር። እንቅልፍ ሲጥለኝ ከወዲያ በኩል በዜማ አሰርገዋል ለኢትዮጵያ በስባቱ ሃሌሉያ ያሬድ ካህን ጻያ አስተካል ሀበ ቅዳሴ በዞ ስራፊል አራያ ያሬድ ካህን ጻያ ለበግ በትንሳኤሁ ደመጠሁ አራያ ይላሉ ያሬድ ካህን ጻያ በመሃልዩ አቅኔያ እያሉ የሚያዘሙ ሊቃውንት ድምጽን ቀሰቀሰኝ። በትራሴም ካደረኳት ሻንጤ ከኪሷ መዝዤ ድንገት በለሊት የዘነጋዋትን የተጻፈችውን የተጠቀለለች ወረቀት ተመለከትኩ። ለሁሉም ጊዜ ያለው ትላለችም። ለሁሉም ጊዜ ያለው በደም የተገነባው ንግስና በባርነት ይጠናቀቃል። ልቡ የደነደነች ፈርዖን ቀኝ እጁ ትሰላለች። አቅም ያጣሽዋ ሆኖ ይወረዳል፣ በወንድሙም ይገደላል። ማቅ የለበሰች ገላ እንደ አጫ ብርዱ ትነጻለች። የተመረጡት እስኪስቱ ዘመኑ ቢከፋም፣ ጨለማው ቢረዝም እረኞች በጎቻቸውን ለተኩላ ቢሰጡ እንኳን ቀኖቹ እንደደረሱ ወቅ ይላል። ከደጀን አምባ ፀሐይ ይወጣል፣ ሙቀት ያለው የማያቃጥል ብርሃን ያለው የማይጨልም ፀሐይ። ፀሐዩ ለተመረጡት ያበራላቸዋል፣ ለግፏን ይጨልማል ይላል። ግራ ገባኝ። በትራስ ያደረኳት እጅግ እንደመብረቅ የሆነች ቢመልእክት ለሁሉም ጊዜ ያለው በደም የተገነባው ንግስና በባርነት ይጠናቀቃል። ልቡ የደነደነ ፈርዖን ቀኝ እጁ ትሰላለች፣ አቅም ያጣ ሽባ ሆኖ ይዋረዳል፣ በወንዱም ይገደላል። ማቅ ለበሰሽ ግላ እንደ ሐጫ በረዶ ትነጻለች። የተመረጡት ስኪቱ፣ ዘመኑ ቢከፋም ጨለመው ቢረዝምም፣ ረኞች በጎቻቸው ለተኩላ ቢሰጡ እንኳን ቀኖቹ እንደደረሱ ወቅ ይቀጥላል። አሁን በዚሁ ሚዲያ ላይ የማልገልጸው እጅግ ረቂቅ የሆኑ ሐሳቦቹንም አካተቷል። ተልቆ ያሳይን ተፈጽም ዘንድ አባ ደመናን አገኛቸው እኔም በር የሚለውም ይቀጥልና ከደጅናምባ ፀሐይ ይወጣል። ሙቀት ያለው የማያቃጥል፣ ብርሃን ያለው የማይጨልም ፀሐይ። ፀሐዩ ለተመረጡት ያበራላቸው ለግዋንም ያጨልምባቸዋሉ። ከዚህ እየተጀመረው ጉዞዬ መላ ኢትዮጵያን ያካልል ዘንድ የተነሳውበት ጊዜ ጉዞ የነማ ጠንክሬ ያስኩበትና የጀመርኩበት ቦታ ነበረም። ከዚህም በኋላም በርካታ ነገሮችን ያየውበት ያወቅኩበት፣ የተማርኩበት እና ውጣ ወረዶችን የተመለከትኩበት ነበረም። አይ ንስር እንተ ኢሪያ እግረ ዝሆራን እንተ ከዱዋም የነሰራይኔ ያላያት የትምይቶኞችም ግር ያረገጣትን ረግጫለሁኝ። በመላው ዓለም የምትገኙ ውድ አድማጭና ተመልካቾቼ ለዛሬ ያቀረብኩላችሁ ይህንን ይመስላል። ከዛም ወደሚቀጥለው ከዋሻው ውስጥ ገብተን ከሐኪሙ ጋር የነበረንን የጉዞ ታሪክ ሕይወት ከዛም መውጫ ትቼ ሳድርጋቸው የነበሩትን የዋሻ ውስጥ ያጋጠሙኝን አስጨናቂ አስፈሪ ከዛም በኋላ ከተከሰቱ ሁኔታዎችን ሁሉ በቀጣይ ክፍል ይጀላችሁ የመቃረብ ይሆናል። ውድ አድማጭና ተከታታዮች፣ እኒህን ሐሳቦች ላይክ እና ሳብስክራይብ ሸርም ስታደርጓቸው ለበርካታ ኢትዮጵያውያን የመድረስ አቅም አላቸው። ከደከምን፣ ከሰራን፣ ከለፋን አይቀር ብዙሐኑ ያዩት ይሰሙት ዘንድ ብዙዎቹም ያደምጡት ዘንድ ላይክና ሳብስክራይብ ሸርም በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ ጠይቃለሁ። አይን ንስር እንተይሪያ እግረ ዙራን እንተይከዱዋ እንደ ፈጣሪ ፍቃድ የንስር አይን ያላያትን የትቤተኞች እግር የሚያረግጣት የተባለችበትን ምሽጥራዊ ማንነቷን በተወሰነ ደረጃዎች እንደ እግዚአብሔር ፍቃድ ይጀላችሁ የመቀረባቸው ይህም ታምራል እንዴ የሚያስብሉ ሐሳቦች ወደፊት ይኖሩኛል። እናንተ ውድ አድማጭ ተከታታዮች በቀጣይ ክፍል በሰላም እስክንገናኝ ድረስ ባላችሁበት ሰላም ሁኑልኝ እያልኩ ፕሮግራሜን እዚህ ላይ እፈጽማለሁ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ላለሁም